ማስታወቂያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ በተለያዩ ክፍት የሥራ መደቦች ውስጥ አመልካቾችን አወዳድሮ መቅጠር ይፈልጋል። አንደኛ የሥራ መደቡ መጠሪያ የአማርኛ ቋንቋ ሪፖርተር። ተፈላጊ የትምህርት ዝግጅት በጋዜጠኝነትና ኮሚኒኬሽን፣ በሀገር ውስጥ ቋንቋዎችና ስነ ጽሑፍ፣ በውጭ ቋንቋዎችና ስነ ጽሑፍ፣ በቲያትሪካል አርት ከታወቀ የትምህርት ተቋም በመጀመሪያ ዲግሪ ወይም ከዚያ በላይ የተመረቀ ወይም የተመረቀች። አግባብነት ያለው የሥራ ልምድ ቢኤ ዲግሪና ሁለት ዓመት ወይም ኤምኤ ዲግሪና አንድ ዓመት የሥራ ልምድ ያለው ወይም ያላት በታወቀ የሚዲያ ተቋም ውስጥ የሰራ ወይም የሰራች። ተጨማሪ ክህሎት፦ በዜና በዘጋቢ ፊልምና የተለያዩ የቴሌቪዥን ፕሮዳክሽኖችን በማዘጋጀት ክህሎት ያለው ወይም ያላት። ከአማርኛ ቋንቋ በተጨማሪ በሌሎች የአገር ውስጥ ወይም የውጭ ቋንቋዎች ለመሥራት የሚችሉ ይበረታታሉ። መሠረታዊ የቤተ ክርስቲያን ትምህርት የተማረ ወይም የተማረች፣ በሥነ መለኮትና የካህናት ማሰልጠኛዎች ውስጥ ተጨማሪ የትምህርት ዝግጅት ያላቸው አመልካቾች ይበረታታሉ። ብዛት ሁለት። ሁለተኛ የስራ መደቡ መጠሪያ የምስልና ድምጽ ቅንብር ባለሙያ። ተፈላጊ የትምህርት ዝግጅት ከታወቀ የትምህርት ተቋም በቪዲዮግራፊና ሲኒማቶግራፊ ደረጃ አራትና የብቃት ማረጋገጫ የኮሌጅ ዲፕሎማ ወይም በአይሲቲ በኮምፒውተር ሳይንስ ወይም በተመሳሳይ የትምህርት መስክ ቢኤስሲ ዲግሪ የተመረቀ ወይም የተመረቀች። አግባብነት ያለው የሥራ ልምድ በምስልና ድምፅ ቅንብር ለአራት ዓመታት በታወቀ የሚዲያ ተቋም የሠራ ወይም የሠራች። ተጨማሪ ክህሎት በግራፊክስና ዲዛይን፣ አኒሜሽን እውቀትና ክህሎት ያለው ያላት፣ በማኅበራዊ ሚዲያ አጠቃቀም በቂ እውቀት ያለው ወይም ያላት፣ መሠረታዊ የቤተ ክርስቲያን ትምህርት እየተማረ ወይም እየተማረች። ብዛት ሁለት ሦስተኛ የሥራ መደቡ መጠሪያ የንብረት አስተዳደር ባለሙያ ተፈላጊ የትምህርት ዝግጅት ከታወቀ የትምህርት ተቋም በማኔጅመንት ማቴሪያል ማኔጅመንት ሰፕላይስ ማኔጅመንት አካውንቲንግ በዲግሪ የተመረቀ ወይም የተመረቀች አግባብነት ያለው የሥራ ልምድ ከሥራ መደቡ ጋር አግባብ የሆነ ሁለት ዓመት የሥራ ልምድ ያለው ወይም ያላት ተጨማሪ ክህሎት፣ መሰረታዊ ቤተ ክርስቲያን ትምህርት የተማረ ወይም የተማረች፣ በቂ ተያዥ ማቅረብ የሚችል ወይም የምትችል። ብዛት አንድ ማሳሰቢያ አመልካቾች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታይ መሆናቸውን የሚገልጽ የሰበካ ጉባኤ መታወቂያ ወይም ማስረጃ ማቅረብ ይኖርባቸዋል። ሁለተኛ የሚቀርቡት ማስረጃዎች ከሚያመለክቱበት የስራ መደብ ጋር አግባብነት ያለው የስራ ልምድና የትምህርት ዝግጅት መሆን ይኖርበታል። ሶስተኛ የስራ ልምድ ማስረጃው ላይ የአገልግሎት ዘመን ቀን፣ ወርና ዓመተ ምሕረት እንዲሁም ቀድሞ ይከፈላቸው የነበረው የወር ደሞዝ መገለጽ አለበት። አራተኛ መንግስታዊ ካልሆኑ ተቋማት የተሰራባቸው የስራ ልምዶች ከሆኑ ደግሞ የስራ ግብር ስለመከፈሉ እንዲሁም ከስራ የተሰናበቱ ከሆነ የተሰናበቱበትን ምክንያት የሚገልጽ ማስረጃ ማቅረብ ይኖርባቸዋል። አምስተኛ ከኢትዮጵያ ውጭ የተሰጡ የትምህርት ማስረጃዎች አቻ ግመታ ከሚመለከተው የትምህርት ሚኒስቴር ተቋም ማቅረብ ይኖርባቸዋል። ስድስተኛ ከግል የትምህርት ተቋማት የሚመጡ የትምህርት ማስረጃዎች በሚመለከተው የትምህርት ሚኒስቴር ተቋም የተረጋገጡ መሆን ይገባቸዋል። ሰባተኛ ደመወዝ በድርጅቱ ስኬል መሰረት። ስምንተኛ በውድድሩ ያለፉ አመልካቾች የሙከራ ጊዜያቸውን ሲያጠናቅቁ በቋሚነት የሚቀጠሩ ይሆናል። ዘጠነኛ አመልካቾች ይህ ማስታወቂያ ከወጣበት ቀን ጀምሮ ቅዳሜና እሁድን ሳይጨምር ባሉት ሰባት ተከታታይ የሥራ ቀናት ውስጥ የትምህርትና የሥራ ልምድ ማስረጃቸውን ዋናውን ለማመሳከሪያነት በመያዝ የማይመለስ ፎቶኮፒ በአግባቡ ከተጻፈ ሲቪ ጋር በማያያዝ አምስት ኪሎ ቅድስት ማርያም አጠገብ በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅት የሰው ኃይል አስተዳደር ዋና ክፍል ቢሮ በመቅረብ መመዝገብ ይችላሉ። የጽሁፍና የተግባር ፈተና የሚሰጥበት ጊዜ በውስጥ ማስታወቂያና በስልክ ይገለጻል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅት